በሀገር ደረጃ የተጀመሩ የኮሪደር ልማት ስራዎች አሉ። ከዛ ውስጥም ደግሞ አሶሳ ከተማ አንዱ ኮሪደር ልማት ከሚሰራበት ከተማ አንዱ መሆኑ ይታወቃል። በዚህ መሰረት የአሶሳ ከተማ አስተዳደር የዚህ የኮሪደር ልማት ስራ ያው አንደኛ በአጭር ጊዜ ነው የተጀመረው። ማክሲማም ሶስት ወር የማይሞላ ጊዜ ነው። በዚህ ጊዜ ውስጥ ከአስር ኪሎ ሜትር በላይ ስራዎች ኮሪደር ልማት ስራ እየሰሩ ነው። ይሄ ኮሪደር ልማት ስራ ስንመለከት በተለይ በሁለት መልኩ ነው እየሰራን ያለ ነው። በተለይ ከተማ አስተዳደሩ ወደ አራት ነጥብ አራት ኪሎ ሜትር ሙሉ በሙሉ ሸፍኖ እየሰራ ነው። እንዲሁም ደግሞ ክልል መንግስት ከተማ አስተዳደሩን በማገዝ ወደ ስድስት ኪሎ ሜትር አካባቢ እና ስራ እየሰራ ነው። በዚህ ኮሪደር ልማት ውስጥ የተለያዩ አይነት ፕሮጀክቶች አሉ። ከዛ ውስጥ አንደኛ መዝናኛ ያለበት አለ። የግሪነሪ ስራዎች አሉ። በተለይ የወክዌይ ሰዎች በተለይ የእግረኛ መንገድ አለ። በዛ ውስጥ ደግሞ የፋውንቴን ስራዎች ተካቶበታል። የተለያዩ በተለይ ሰዎች ሲዝናኑ ተወሰነ ሽንት ቤቶች፣ ሻወር ቤቶች፣ መዝናኛ ቦታዎች እንዲሁም ደግሞ የማብራት ስራዎች ጭምር ያጠቃለለ ኮሪደር ስራ ነው ያለው። በአጠቃላይ የአሶሳ ከተማ የተከናወ ያለው የኮሪደር ልማት ብዙ ትልቅ ነገሮች ይዞ የመጣ ናቸው። አንደኛ የስራ ባህልን የለወጠ፣ ሁለተኛ የስራ አጥ ወጣቶችን በተለይ ስራ አጥ ወጣቶችን ወደ ስራ አስገብቶ በኮሪደር ልማት ስራዎች ውስጥ እንዲሳተፉ ያደረገበት፣ በዚህም ደግሞ ቀደም ሲል ስንሰራቸው የነበረው የስራ ሰዓቶቻችን አሻሽለን እስከ ሌሊቱ መስራት የለመንበት ሌላኛው ደግሞ ፕሮጀክቶች በአጭር ጊዜ ተጀምሮ መጠናቀቅ እንዲችሉ ልምድ ያገኘንበት ፕሮጀክቶች ናቸው እና እኔ በእርግጠኝነት በቀጣይ አሶሳ ከተማ አሶሳ አሁን ይሄ ኮሪደር ልማት ሙሉ በሙሉ ተጠናቆ ወደ አገልግሎት ሙሉ አገልግሎት ሲሰጥ አሁን ያለውን የከተማ ውበት ሙሉ በሙሉ ቀይሮ ለኢንቨስትመንቱ፣ ለማህበረሰቡ ምቹ፣ ጽዱ፣ ውብ እንድትሆን የሚያደርግ ፕሮጀክት ነውና ትልቅ ትምህርት ትልቅ ልምድ ያገኘንበት ስራ ነው። ይሄም ደግሞ በተለይ ቀደም ሲል ብሎ የጀመሩ ከተሞቻችን ብዙ ነገር እንድናተርፍ አድርጎናል። ከልምድ አንጻር ስራዎችን ትሎ አፍጥነን እንድንሰራ የምንጠቀማቸው ማቴሪያሎችም የተሻለ እንዲሆን የሚያደርግበት ሁኔታ ስለሆነ እኔ ትልቅ ነው። ይሄ ደግሞ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ናቸው። የክቡር ጠቅላይ ሚኒስትራችን የጀመረውን ፕሮጀክቶችን በአጭር ጊዜ ውስጥ ጀምሮ ቶሎ ጨርሶ ለመርቆ ለአገልግሎት እንዲለቅ የማድረግ አንጻር እኔ ትልቅ ምክንያቱም አሶሳ ከተማ ከዚህ በፊት አንድ ኪሎ ሜትር አለም ግማሽ ኪሎ ሜትር ኮብልስቶን አመትና ከዛ በላይ ነው ሲፈጅብን የነበረው። በዚህ ቦታ ግን በተለይ ኮብል ጠቅላይ ሚኒስትራችን በተለይ ያስቀምጧቸውን አቅጣጫዎች ተቀብለን ኢኒሼቲቮችን ተቀብለን ስንተገብራቸው በደንብ ደንብ ከጊዜ ወደ ጊዜ ባህል እያደረግ ናቸው። አሁን ስራዎች ተጀምሮ በጊዜ ካላደረጉ ለምን የሚል ቁጭት ውስጥ የፈጠረበት ሁኔታ ስላለ እኔ ትልቅ ስራ ነው የሚል እምነት አለን። ከዚህ የተሻለ ደግሞ እንሰራለን የሚል እምነት አለን። አሁን ይሄን ጀምረናል ወደ መጨረስ ይሄን ነው። ሁለተኛ ፌስ ደግሞ ጀምረናል። አሁን ሌሎች ከዋና መንገድ እስከ ማዞሪያ ያሉት ፕሮጀክት ስራዎች ደግሞ ኦልሬዲ አሁን የራይት ኦፍ ዌይ ችግሮችን የፈታን ይሄን ስለሆነ ልክ እንደ ጨረስን እና እንደ መረቅ እነዛን ደግሞ ወደ መስር መቀጠል ስራ እንጀምራለን ለዚህም ደግሞ ሕዝባችን የተጀመሩ ስራዎች ከሕዝብ ከመንግስት ጎን ሆኖ ስራዎችን ያበረታታንም፣ እየደገፈን፣ በገንዘብም በጉልበትም በአቅምም እየሰራን ስለሆነ ትልቅ ነገር ነው። ድሮ አንድ ቆርቆሮ አይነካብን ስል የነበረው ማህበረሰብ ዛሬ ይሄ ቦታ ይደርሳል ወይኑና ነው እና አሳዩና አፍርሰን ለተሻለ ግንባታን ገነባ ብሎ የሚጠይቅ ማህበረሰብ እየፈጠረ ነው ማለት ያ ማለት ምንድነው ያስ የኮሪደር ልማቱ ለራሱ ኢቨን አንድ ሰው ኮሪደር ልማት በኔ ቤት ፊት ለፊት ያልፋ ሲባል የኔ መሬት ቫሊዩ አድ ያደርጋል ብሎ ማሰብ ጀምሯል። ሶ ድሮ አንድ አጥር ለማፍረስ ምን አክል ጭቅጭቅ እስከ ፍርድ ቤት ድረስ እንዴት ነበር? አሁን ይሄ ኮሪደር ልማት በዚህ አቅጣጫ ኔ አክል ሜትር ይገባል ሲባል፣ ከዛ ሜትር ደግሞ ሌላው ተጨማሪ ገብቶ ዝግጁ የሚሆንበት ሁኔታ አለ። ከዛም አልፎ ደግሞ በአሁኑ ሰዓት ህዝባችን ከባጃ ሹፌር ጀምሮ እስከ ባለ ሀብት ድረስ አቅሙ የፈቀደ መልኩ እያዋጣ ነው ያለነው። በአሁኑ ሰዓት ቅርብ ጊዜ ብቻ እስከ 50 ሚሊዮን ብር የሰበሰብንበት አለ ለኮሪደር ልማት እንደ ከተማ አስተዳደር ትንሽ ይሄ ቦታ ማለት ገና ደግሞ ብዙ ገንዘብ የሰብ ለመሰብሰብ አቅደን እየሰራን ያለንበት አለበ። ስለዚህ ኮሪደር ልማቱ ለከተማ ውበት፣ ለከተማ እድገት ይጠቅማል፣ እኔንም ይጠቅመኛል፣ ለነገ ለትውልድ የተሻለ ከተማ ትተን ይሄዳለን ብሎ ማህበረሰቡ አምኖ ከመንግስት ጎን ሆኖ አይደለም መፍረስም ብቻ እንዲሁም ተጨማሪ ድጋፍ እያደረገንን ያለን እና ከጊዜ ወደ ጊዜ የማህበረሰብ ላይ ያለው ግንዛቤ እየተለወጠ ነው ያለውና ይሄ ትልቅ ነገር ነው ይሄ ደግሞ ያሳየው ምንድነው አፈረስ ሰራን ባጭር ጊዜ አሳየን ስለዚህ ተስፋ ነው ሮማ ነው ሰው ግን አፍርሰን ብንተው ኑሮ አሁን ሁለተኛ ዙር ለማፍረስ አንችልም አሁን ግን አፈረስ ሰራን ትናንትና አሶሳ ከተማ ማእከል ላይ ሳር አይበቅልም ብሎ የማያስብ ሰው ሳር በሳምንት ውስጥ በቅሎ እንደዚህ ሳይ ማመን ያቃተው ሰው አለ ማለት ይሄ ትልቅ ለውጥ ነው፣ እና ሊበረታታ የሚገባ ሌሎች ቦታዎች ላይም ደግሞ ኑና ይሄን ቦታም ይደርሳል ወይ ኑና ሲያሳዩ ብሎ ህብረተሰቡ መጠየቅ የጀመረበት ጊዜ ስለሆነ ትልቅ ተስፋ አለው። ይሄ ደግሞ ትልቁ የጠቅላይ ሚኒስትር ኢኒሼቲቭ ስለሆነ ይሄን ከተከተል ብዙ መስራት እንችላለን የሚል እምነት ነው። አመሰግናለሁ።